ተስፋ አልቆርጥ ብላለች። እኔ ልጁ ምንድን ነው አላውቅም። እዚያ ያለው ነገር እኔ ውሸት ይሁን እየመጣ

ፍላጎትን ምንድነው የሚለው ነገር? በቃ ፍላጎትን ነገር አንቺ ፍላጎት አጣሁት እንዴ? ከኔ ጋር ደና እንደሆነ አይፈልግም። በቃ ለዛ ነው እንደዚህ ነበር። እኔም ነገር የሆነ ነገር በቃ ማለት

አትፈቀድም እኮ እስከ አሁን ድምፅ እኮ ስንሟገተው ነበር አይደለ? እሱንም ጓደኞችን ስንሟገት ነበር። መሰላማችን እናግኝ ምንድን ነው ፍላጎቱ፣ ምንድን ነው የሚለው ነገር ቢያንስ ተነጋገርኩበት። በቃ ሞክሬያለሁ፣ ባይ ዘ ወይ ምንድን ነው ፍላጎቱ? ሞክሬያለሁ፣ ሊሰማይ አልቻለም። እኔ ልጁ ድርቅ እና እንዳለው ያለው ያጠራጠረ ወይ፣ ቀለበቱ የውሸት ነው ወይ፣ ዛሬ ተሳካ ነገር አለ ምናምን እንጂ እንደዚህ ቀለበት ካደረገላት የውሸት ምን አይተል ደኛ እንደሆነ አትልሽ። ለዛ ነው ደረቅና በጣም ደፋር ሰው ስለሆነ እዚህ ድረስ የመጣው። ኦፍ ኮርስ በቃ አንድ ቀን ነገር ያለው በቦታ ተመችቶኛል። ቴንኪው በጣም ለሁሉም ነገር። በጣም ትንሽ ነገር ነው። ሌላ ቀን ሌላ ነገር እናወራለን። ቤቲ ቴንኪው ሶማች በቃ

እዚህ መሆንሽ ምንም ደስ አልሰጠኝም፣ ገባሽ አይደለም? በቃ ሰላም አልሰጠኝም እዚህ መሆንሽ። ስለዚህ ወደ ቤት የምትመለሽ ፈልጋለሁ። ወደ ራሴ ወደ ራሴ። እዚህ መሆንሽ፣ ከቤት ጋር መሆንሽ እንዳ ምግብ ደስ አልሰጠኝም፣ ገባሽ? ምንም እንደተማመንባት ይችላል። ነገሮች ደግሞ ከዚህ ረት የተቀየርሽ ነው። አስተሳሰብሽም አነጋገርሽም የተቀየረብኝ ነው። ያለው ነገር ሰላም ስላልሰጠኝ ወደ ቤትሽ የምትመለሽ ፈልጋለሁ። ተፈልግሽ ደግሞ ሌላ ቦታ መቆየት ሀሳብ ካለሽ ደግሞ ሌላ ቦታ መጠው ላይ መቆየት ትችላለች። ችግር የለውም። እኔ ለጊዜው ሌላ ቦታ ነገር ብቻ

እሷ ከጉኒ ስለሆነች እሷ የኔ ጓደኛ ምርጥ ጓደኛ ስለሆነች አብራኝ በጣም ብዙ ነገሮችን ስለተጋፈጠች

እንዳልኩሽ እቃውን ሰብስበሽ ከፈታሽ እንታ እቃውን ሰብስበሽ እማትወጪ ከሆነ ደግሞ

በእውነት ማርያም ሄዷል። አሁን በዚሁ ያልነበረ መሆን የነበረበት በስነስርዓት ነበረ። በቃ መናገር ያለበትን ም አላውቅም አላውቅም። ጽጌ ደግሞ በጣም በእውነት እኔ እንደዚሁ ደግሞ አንቺን ማሰብ አልችልም በእውነት ጽጌ። ስለዚህ ይህ ነገር ዘላቂ መፍትሄ ያስፈልገዋል። ግባሽ ያለበትን ነገር ትክክለኛ ነገር ካልሆነ ምናምን ነገር እወቂ። በቃ ማጣራት አለብን ይመስለኛል ይሄ ነገር